አሁን የምንገኘው ባዩሽ ኮልፌ በጎ አድራጎት ማህበር ነው። ይህ ማህበር ከተመሰረተ 15 ዓመታትን አስቆጥሯል። የተለያዩ በጎ አድራጎት ስራዎችን ይሰራል። ዛሬ ደግሞ እዚህ እንግዲህ አቅም ውስንነት ላለባቸው የበዓል መዋያ የቅርጫ የማከፋፈል ስራን እየሰራ ነው የሚገኘው። ባዩሽ ኮልፌ በጎ አድራጎት ማህበር ከሚሳተፍባቸው በጎ ምግባራት መካከል እንግዲህ አቅመ ደካሞችን መደገፍና ማገዝ ይገኝበታል። ዛሬ ምንድን ነው እያደረጉ ያሉት የሚለው ነገር ከባዩሽ ኮልፌ በጎ አድራጎት ማህበር ጋር አብረን የምናይ ነው የሚሆነው። ተከተሉኝ። እንኳን አደረሳችሁ። ዛሬ እንግዲህ እንደዚህ የቅርጫ ስራ ስጋን እያከፋፈላችሁ ነው ያገኘናችሁ። ለእነማን ነው? ምንድን ነው አላማው የሚለውን ነገር ነገረን። ጥሩ። ስሜ ሶሆን ያስ ከተማ ይባላል። በባዩሽ ኮልፌ ውስጥ ረጅም ጊዜ እየሰራን ያለን አባሎች ነን። እዚህ ጋር የምታያቸው ማህበሩ ከተመሰረተ ኦልሞስት ወደ 15ኛ አመት ደርሷል። ስለዚህ ለአረጋውያን ለህጻናት፣ እንዲሁም ደግሞ እንደ በሀገር ደረጃ አጋጣሚ የተከሰቱ ነገሮች ላይ የመጀመሪያ እንደ ወጣት ድርሻውን የሚወጣ ማህበር ነው እንደ ማህበርም። ስለዚህ ዛሬ ያው የተገናኘ ነው፣ የበዓል ቀን ነው። ብዙ አረጋውያን አሉን፣ ብዙ ቤተሰቦች አሉን ስለዚህ የበዓል ከብት አርደን እንግዲህ እናቶች አቅመደካማ የሆኑ አረጋውያን ቅርጫ አለምን ይቀርባቸዋል በሚል እያከፋፈለን ያለ ነው እና እዛ ላይ ያለን እነዚህ ወጣቶች እንግዲህ ላለፉት አስራ አምስት አመታት በእንደዚህ አይነት በጎ ምግባር ስራ ላይ መሳተፋቸው ይታወቃል። ዛሬ ደግሞ የትንሳኤ በዓልን ምክንያት በማድረግ ነው እዚህ ላቅመ ደካሞች፣ እናቶች፣ ህጻናት፣ አረጋውያን ለነሱ የሚሆን የቅርጫ ስጋን እያከፋፈሉ የሚገኙት። እንኳን አደረሰት ማዘ ናደናው ምናልባት እኛ ከቤት ውስጥ ብንጎል ቤት ውስጥ ሌላ ወንድም እህት ያለውን ነገር አስተካክለው ለበዓል የሚያስፈልገውን ነገር ቤት ውስጥ ያሟሉ ይሆናል። እነዚህ አረጋንጋ ግን እኛ ካልመጣ ምናልባት የበዓልን ቀን ቤታቸውን ዘግተው ያው ሰው ምን የላቸው ሰውም የለውም ማለትን አይፈልግምና፣ አንዳንዴ በራቸውን ዘግተው ልክ እንደበሉ ሳይበሉ እንደበሉ በራቸውን ዘግተው የሚውሉ አሉና፣ ከዛ ነገር አንጻር ይሄ ትልቅ ፋይዳ ነው ለነሱ ያለው። ከምንም ነገር በላይ አሁን ይሄ የምንሰጣቸው የተወሰነ ስጋ ወይ ደሞ የተወሰነ ገንዘብ ወይ ደሞ ዶሮ፣ ከዛ በላይ የሰው ልጅ አለው ማለትን ነው የሚፈልገውና በተለይ አረጋያኖች ሲሆኑ ረጅም ጊዜ ቤት ውስጥ ብቻቸውን ተዘግቶባቸው የሚቆዩ በፊት ብዙ ነገር የለመዱ ለሀገር ብዙ ውለታ የዋሉ ናቸውና ብቸኝነት በጣም ከባድ ነው። ከዛ ነገር አንጻር መሄዳችን በራሱ ከምንሰጣቸው ነገር በላይ ለነሱ ትልቅ ዋጋ አለው። ይሄም ደግሞ ምንድነው? አሁን ነገ ከነገ ወዲያ እኛም እግዚአብሔር ከፈቀደ ከዚህ በኋላ የምንሄደው መቼም ከፍያን ስንመጣ ወደ አረጋውያን ነው። እኛም የምንሄደው ና ይሄ የመረዳዳት ባህል መቀጠል አለበት። አሁን ላይ መሰረጥ ላይ ያላለፍከው ነገር ነገ ላይ አስቸጋሪ ነው የሚሆነው። ያለ ምንም ሀሳብ ቁጭ ብለን እንደ ብድ ያለ ሰዓት ኑ ይሉናል። በእውነት የእነሱ እግዚአብሔር ይክፈላቸው ይክፈላቸው ይክፈላቸው። እንደው ስንቃችን ሆኑ፣ ተከሻችን ሆኑ፣ አይናችን ብርሃናችን ሆኑ። በብርሃን አይጣቸው አይጣቸው ይውለዱ ይክበሩ ይክበሩ። እኛ በእነሱ እየበላን እየጠጣን አመት ባልመጣም፣ ሽንኩርት አልገዛሁም፣ ምን አልገዛሁም ዶሮ አልገዛሁም የለም። እንዲህ ያለ ሰአት ኑ ጋሽ ወልዴ፣ አረ እንዲህ ያለ ሰአት ና በአንድ ተኩና ይሉናል። እነሱ ፈጣሪ ይጠርቶ በትልቅ ደረጃ ያድርሳቸው በየአውድ አመቱ ብቻ ሳይሆን ቀለባችን ዘወትርስ እነሱ አይደሉም፣ ማናለን? ቀለባችንም እነሱ ናቸው፣ አውደ አመታችንም እነሱ ናቸው። እግዚአብሔር ባዩሽ ኮልፌዎችን የፈጠራቸው ለየት አድርጎ ነው። አለሚያቸው እነሱን ዓለም አይቷቸዋል። አለሚያቸው ይባረኩልን፣ የተባረኩ ናቸው። እስካሁን ድረስ የመሰላቸትም ወደ ኋላ የማሸግሸግም የለባቸውም። እኔ አሁን አምስት አመቴ ነው መጋቢት ተጀመሩልኝ። የመረዳዳትና የመተጋገዝ መልካም እሴቶቻችን ከጊዜ ወደ ጊዜ እየዳበሩ መጥተዋል። አሁን እኔ እዚህ በሚገኝበት ኮልፌ ባዩሽ በጎ አድራጎት ማህበር የሚገኙ ወጣቶች ለነዚህ እናቶች አረጋውያን፣ እንግዲህ ማንም የሚረዳቸው ሰው ለሌለ ለነዚህ አረጋውያን ድጋፍ አድርገዋል። ዛሬ የትንሳኤ በዓል ምክንያት በማድረግ ነው ቅርጫ ሲያከፋፍሉ የነበረው። ይሄ መልካም እሴት ይሄ መልካም ነገር ይሄ በጎ የማድረግ ያለንን ነገር የማጋራት የመቆረስ ባህላችን እንደዚሁ ያደገ መምጣት ይኖርበታል በማህበርም በግልም እንደዚህ አይነት መልካም ስራዎችን ልናደርግ ይገባል ማለት ነው። መልካም የትንሳኤ በዓል እንዲሆንላችሁ እመኛለሁ። እዚህ ያላችሁ እናቶቼ፣ አረጋውያን፣ ለእናንተም መልካም የትንሳኤ በዓል ይሆንላችሁ።